ከቅርብ ጊዜ ወዲህ ስቶይሲዝም የሚለው ሀሳብ በጣም እየተወራለት ያለ ሀሳብ ነው። ግን ምንድን ነው? እስኪ የሚለውን ሀሳብ ትንሽ ነገር ላውራችሁ። ምክንያቱም አሁን ብዙዎች ስቶይሲዝም ብለው የሚያወሩት ሀሳብ በጣም ትንሽዬ በጣም የተወሰነች ክፍልን ነው። እንግዲህ ስቶይሲዝም የሚለውን ሀሳብ ለመረዳት ወደኋላ ወደ 300 ቢሲኢ መሄድ አለብን። አንድ ቀን እንዴት ነው የህይወት ጥያቄ አይምሮ ላይ አየለበትም ብለው ከባድ የሆነ የህይወት ጥያቄ እንደመጣበት ይናገራል። ምን ነገር መስራት አለብኝ ብሎ ያስብ እንደነበር እንግዲህ የተለያዩ ታሪኮች ይናገራሉ እና ይህንን ለማማከር አንድ ኦራክል ጋር እንደሄደ ሀገራችን ውስጥ አዋቂ የሚባሉ ሰዎች እነዚህ፣ አንዳንዴ ከመንፈሳዊ ነገር ጋር ተያይዞ ይነገራል። ብቻ አንድ ኦራክል ጋር እንደሄደ ይናገራል። ኦራክል ማለት አብዛኛውን ጊዜ ሴቶች ናቸው፣ እነዚህ አዋቂ የሚባሉ አይነት ሰዎች ናቸው። እና የስቶይሲዝም የስቶይሲዝምን ፍልስፍና ለመረዳት ሶስት መሰረታዊ ነገሮችን መረዳት አለባቸው። ስቶይሲዝም የሚባለው ፍልስፍና ሶስት መሰረታዊ ነገሮች አሉ። ስለ ስቶይሲዝም ስታወሩ እነዚህን ሶስት ማውራት አለባቸው። አሁን በእኛ ዘመን ሰው የሚያወራው እንትኑን ብቻ ነው፣ ኢቲክሱን ብቻ ነው። ሞራል ባህሪይ፣ ምናምን እዛ ላይ ፎከስ የሚያደርጉ ሰፋ ያለ ነገር አለ ሄ ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ፊራ ነኝ። በዚህም ሳምንት እንግዲህ በአዲስ ሀሳብ ተገናኝተናል። ባለፉ ሳምንት እንግዲህ እንደምታስታውሱት ካነበብኩት የሚለውን ሲሪስ ከእንደገና ጀምረናል። የተለያዩ ሀሳቦችን ለመውራት ሞክረን ነበር። በዚህም ሳምንት ደግሞ በአዲስ ሀሳብ መጥቻለሁ። እንግዲህ እንደምታውቁት ከቅርብ ጊዜ ወዲህ ርዕሱ ላይ እንዳያችሁት ስቶይክ የሚለው ሀሳብ ወይ ስቶይሲዝም የሚለው ሀሳብ በጣም እንዴት ነው በጣም እየተወራለት ያለ ሀሳብ ነው እና ግን ምንድን ነው እስኪ? የሚለውን ሀሳብ ትንሽ ነገር ላወራችሁ። ምክንያቱም አሁን ብዙዎች ስቶይሲዝም ብለው የሚያወሩት ሀሳብ በጣም ትንሽዬ በጣም የተወሰነች ክፍልን ነው። ግን ስቶይሲዝም የሚለው ሀሳብ ምንድን ነው? ከየት ነው የተጀመረው? አላማው ምንድን ነው? እንደ አጠቃላይ ፍልስፍና ውስጥ ምን ይመስላል? የሚለውን ሀሳብ በትንሹ ላሳያችሁ። እንግዲህ ስቶይሲዝም የሚለውን ሀሳብ ለመረዳት ወደኋላ ወደ 300 ቢሲኢ መሄድ አለብን እና በዛ አካባቢ አንድ ሳይፕረስ የምትባል ሀገር ውስጥ ሲቴ የምትባል ከተማ ውስጥ የተወለደ አንድ ዚኖ ስለሚባል ሰውዬ ማውራት አለብን። እና ይህ ዚኖ አደልት እየሆነ ወይ ደግሞ እያደገ ሲመጣ አንድ ቀን እንዴት ነው የህይወት ጥያቄ አይምሮ ላይ ምንድን ነው አየለበትም ብለው ከባድ የሆነ የህይወት ጥያቄ እንደመጣበት ይናገራል። ምን ነገር መስራት አለብኝ ብሎ ያስብ እንደነበር እንግዲህ የተለያዩ ታሪኮች ይናገራሉ። እና ይህንን ለማማከር አንድ ኦራክል ጋር እንደሄደ ሀገራችን ውስጥ አዋቂ የሚባሉ ሰዎች እነዚህ አንዳንዴ ከመንፈሳዊም ነገር ጋር ተያይዞ ይነገራል። ብቻ አንድ ኦራክል ጋር እንደሄደ ይናገራል። ኦራክል ማለት አብዛኛውን ጊዜ ሴቶች ናቸው እነዚህ አዋቂ የሚባሉ አይነት ሰዎች ናቸው። እና እሷን አውርቶ አዲስ ነገር አዲስ ምሪት እንደሰጠችው ይናገራል። ምንድነው የሰጠችው ምሪት? የቀድሞ የጥንት አባቶች ያስተምሩት የነበረውን ጥበብ ቢፈልግ ወይ ደግሞ የጥንት አባቶች የነበራቸውን ጥበብ ቢፈልግ ደስተኛ መሆን እንደሚችል ወይ ደግሞ የሚፈልገውን ነገር ማግኘት እንደሚችል ትነግሯለች። ኦኬ፣ እንዲህ ከሆነ ብሎ እንግዲህ የጥንት ጠቢባን የሚባሉ አባቶች በዛ ዘመን ጠቢባን የሚባሉ ሰዎች የነበሩት ግሪክ ውስጥ ነው እና ይሄን እውቀት ፍለጋ ወደ ግሪክ፣ በተለይም ደግሞ ሶቅራተስ የሚባለውን ፈላስፋ ለማግኘት ወደ ግሪክ አቴንስ ይሄዳል። ግን ምንድነው ችግሩ? በዛ ሰዓት ሶቅራተስ ከሞተ ረጅም ዓመት ሆኗል። ግን ምንድነው ሶቅራተስ በዛ ዘመን በጣም ብዙ ፍልስፍናዎችን ያስተምር ነበር ያስተምር ነበር እንጂ የራሱ ትምህርት ቤት አልነበረው። ግን በስሩ የሚያስተምራቸው ሰዎች የተለያየ አይነት ፍልስፍና ይዘው የተለያየ አይነት ትምህርት ቤት ከፍተው ሰዎችን ያስተምሩ ነበሩ እና ከዛም ማል አካደሚክስ የሚባለው አሁን አካደሚክ የሚባለው ነገር ከትምህርት ጋር ተገናኝቶ ይነሳል። አሁን አካደሚክ የሚባለው አንደኛ የሶክራተስ ተማሪ የፈጠረው ፍልስፍና ነው። ሲኒሲዝም የሚባል ፍልስፍና አለ። በጣም ብዙ አይነት ፍልስፍናዎች ነበሩ እና ይሄ ዚኖ የሚባለው ሰውዬ ወደ ሶስት አራት ፈላስፋዎች፣ ወደ ሶስት አራት የሚሆኑ የራሳቸው ትምህርት ቤት የነበራቸው ፍላስፋዎች እንዳገኙት ይናገራል። በተለይም ደግሞ ሲኒሲዝምን የሚያስተምሩ ሰዎች በጣም እንደያዙት ይናገራል። ና እነሱ ጋር ሄዶ የሶክራተስን ጥበብ ይማራል። የተለያዩ እውቀቶችን መያዝ እንደጀመረ፣ የተለያዩ ሀሳቦችን ማግኘት እንደጀመረ ይናገራል ግን ብዙም ሳይቆይ ይህ ሰውዬ የራሱን ትምህርት ቤት የራሱን ሀሳብ ማስተማር ይጀምራል። ምክንያቱም ሲኒሲዝም ራሱን የቻለ ሀሳብ ነው። ግን ከዛ ብቻ አይደለም፣ ይህ ሰውዬ ከሶስት፣ ከአራት ቦታ ነው ፍልስፍናዎችን ወስዶ የራሱን አዲስ ፍልስፍና ያወጣው። ስቶይሲዝም ለምንድን ነው በዚህ ልክ ዘመን ተሻጋሪ የሆነው ካላችሁ፣ ከሶስት፣ ከአራት ፍልስፍናዎች ወስዶ አዲስ ኦሪጂናል ሀሳብ ነው ያመጣው እና ይህ ሰውዬ የራሱን አስተምሮ እንግዲህ የራሱ ትምህርት ቤት ስላልነበረው ምን ያደርግ ነበር? የገበያ እንግዲህ አቴንሱስ በጣም ትልቅ ገበያ ነበር። እዛ ገበያ አጠገብ በጣም ትልቅ እንዴት ነው በረንዳዎች ነበሩ። እንግዲህ ግሪኮችን የግሪክ ሰዎች የምታውቁ ሰዎች ካላችሁ በተለይ ግሪክ ሲባል አይምሯቸው ላይ የሚመጡ ግንቦች አሉ አይደል? የሆነ ክብ የሆነ ኮለን አለ ቅርጽ፣ የሚያምር እንደዚህ አይነት ቦታዎች ላይ ያስተምር ነበር። እና እሱ ያስተምርበት የነበረው ቦታ ስቶዋ ፖይኪሌ ይባል ነበር። የቦታው ስም ስቶዋ ፖይኪሌ ነበር። ምን ማለት ነው? ስቶዋ ማለት በረንዳ ማለት ነው። ፖይኪሌ ማለት ደግሞ ፔይንት ማለት ነው። እሱ የነበረበት የሚያስተምርበት የነበረው በረንዳ የስዕል በረንዳ ነው። በጣም ብዙ ሳሊዎች የሚስሉበት በረንዳ ነው። እና ሰው ከገበያ ሲወጣ በደንብ እንዲሰማው እዛ በረንዳ ላይ ቆሞ ያስተምር ነበር። ለዛ ነው ስቶይሲዝም የሚባለው ትምህርት የመጣው ከበረንዳ ነው። ስቶዋ ይባል ስቶዋ ፖይኪል የነበረ ቦታው ስሙ፣ ከዛ ተነስቶ ስቶይሲዝም የሚባል አስተምሮ እንደመጣ እንግዲህ ብዙዎች ይናገራሉ። ስቶይሲዝም የሚለውን አስተምሮ ያመጣው የመጣው ከዛ ተነስተው ነው። እና ስቶይሲዝም ምንድን ነው ትምህርቱ? አሁን ብዙዎች የሚያወሩት የተወሰነችውን አስፔክት ነው። ግን ስቶይሲዝም ያቺ ያቺ ብቻ አይደለም። በጣም የሰፋ ሀሳብ ነው። እሱ ብቻ አይደለም። በዘመናት መካከል ደሞ እንዴት ነው ኢምፕሩቭ የሆነ የመጣ ሀሳብ እና የስቶይሲዝም የስቶይሲዝም ፍልስፍና ለመረዳት ሶስት መሰረታዊ ነገሮችን መረዳት አለባቸው። ስቶይሲዝም የሚባለው ፍልስፍና ሶስት መሰረታዊ ነገሮች አሉት። የመጀመሪያው ሎጂክ ነው። ሁለተኛው ፊዚክስ ነው። ሶስተኛው ኢቲክስ ነው። እነዚህ ሶስት ነገሮች የሚይዝ ነው። ፊዚክስ ሎጂክና ኤቲክስ ስለ ስቶይሲዝም ስታወሩ እነዚህን ሶስቱ ማውራት አለባቸው። አሁን በእኛ ዘመን ሰው የሚያወራው እንትኑን ብቻ ነው ኤቲክሱን ብቻ ነው ሞራላዊ ባህሪ ምናምን እዛ ላይ ፎከስ የሚያደርጉ ግን እሱ ብቻ አይደለም ሰፋ ያለ ነገር አለው። ምንድን ናቸው? እስኪ ለየብቻ ሶስቱን በታትኝ ላውራላቸው። የመጀመሪያው ሎጂክ ነው። የጥንት ግሪኮች እንግዲህ በሎጂክ የሚታወቁ ሰዎች ናቸው። የስቶይሲዝም የመጀመሪያው መሰረቱ ሎጂክ የሚባለው ነገር። ሎጂክ ለስቶይኮች ምን ነበረ ካላችሁ ብዙ ነገሮችን ልጠቅሱ ይችላላችሁ፣ ግን ሁለት መሰረተኛ ነገሮችን ልንገራችሁ። የመጀመሪያው ሎጂክ ማለት ለነዚህ ስቶይሲዝም ለሚባሉ ሰዎች ጥሩን ከመጥፎ መለየት የሚያስችል መሳሪያ ነው ብሎ የሚያምኑ ሰዎች ናቸው። አንድ ነገር ጥሩ ነው ወይ አንድ ነገር ጥሩ አይደለም ብሎ ለማመን የራሳቸው ካልኩሌሽን ነበራቸው እንግዲህ ካልኩሌሽን ውስጥ ከገባው ብዙ አልወጣም። ምናልባት ኮሌጅ ላይ ሎጂክ የተማራችሁ ሰዎች ካላችሁ ሁለት አረፍተ ነገሮች መሽኖ ትሩ የሚሆኑ፣ መሽኖ ፎልስ የሚሆኑት፣ መሽኖ አንዳንድ አርጊመንቶች ቫሊድ የሚሆኑት፣ መሽኖ ኢንቫሊድ የሚሆኑት እነዚህ ሎጂክ ናቸው። እንግዲህ ስቶይኮች ያኔ የፈጠሩት ሎጂክ ነው። ከዛም በፊት ነበር ግን ደግሞ እነዛ ሎጂኮች ይጠቀሙ ነበር። የትኛው ጥሩ የትኛው መጥፎ ነው የሚለውን ነገር የሚያመዛዝኑበት መሳሪያቸው ነበር ሎጂክ። ግን እሱ ጋ ብቻ አይደለም። ሁለተኛው የሎጂክ የስቶይሲዝም ሎጂክ የሚባለው አስፔክት ምን የሚይዝ ነው ውጪ ለሚመጡት ስቲሙለሶች ተገቢውን ሪስፖንስ እንድትሰጡ የሚያደርጋችሁ መሳሪያ ነው ብሎ ያስባሉ ማለት ነው። ስቲሙለስ ሪስፖንስ አይ ነው። ከዚህ በፊት አንድ መጽሐፍ ሪቪው ሳሬ ጋርች ያለ ለምሳሌ ድንገት እየሄዳችሁ እጃችሁ እሳት ቢነካ ድንገት ተደናቅላችሁ እጃችሁን ትሰበስባላችሁ አይደል? ይሄ እሳቱ ስቲሙለስ ይባላል፣ የሆነ ምላሽ እንድታመጡ ያደረጋችሁ ያስገደዳችሁ ሁኔታ። እጃችሁ ደግሞ የእናንተ ሪስፖንስ ነው። ከዚህ በፊት አውርቼዋለሁ ትዝ ካላችሁ። ለምሳሌ አንዳንድ ሰው አንበሳ ድንገት ፊት ለፊቱ ቢመጣ ደንግጦ አንበሳው ላይ ሊወጣ ይችላል፣ ደንግጦ የሆነ ነገር ሊያደርግ ይችላል። አንበሳው ስቲሙለስ ነው፣ ሰውየው የሚያደርገው ተግባር ደግሞ ሪስፖንስ ነው። እና ከውጭ ውጭ ለሚመጡት ስቲሙለሶች ተገቢው ምላሽ እንድንሰጥ የሚያደርገን መሳሪያ ሎጂክ ነው ብሎ ያምኑ ነበር። እንግዲህ የመጀመሪያው ምንድን ነው መሰረታቸው ሎጂክ የሚባለው ነገር። ሁለተኛው ደግሞ አለ ፊዚክስ። የስቶይሲዝም ፊዚክስ ትንሽ ለየት ያለ ነው። ለምንድን ነው እንዲያልኳቸው? አሁን ፊዚክስ ዘ ብራንች ኦፍ ናቹራል ሳይንስ ምናምን ብለን የጀመርናት ትምህርት የለችም ሃይ ስኩል ላይ? የእነዚህ ሰዎች ፊዚክስ ከዛ ትንሽ ወጣ ያለ ነው። ለምን? ምክንያቱም የእነዚህ ሰዎች ፊዚክስ አንዳንዴ ሜታፊዚክስንና ቲዎሎጂን የሚያጠቃልል አይነት ፊዚክስ ነው፣ ከፍጥረት ጋር የሚገናኝ አንዳንዴ ከፈጣሪም ጋር አገናኝተው የሚያወሩት አይነት አስተምረው ነው። የእነዚህ ሰዎች ፊዚክስ እንግዲህ ብዙ ነገር አለው። እንግዲህ የተወሰኑትን ትንሽ ያዝ ያደርጋሉ ያልኩት ብያሰብኩትን ነገሮች ልንገራችሁ። ለምሳሌ ፊዚክሳቸው የፓንቴይዝምን አስተሳሰብ ይከተል እንደነበር ታያላችሁ። የፓንቴይዝም አስተሳሰብ ማለት ፈጣሪ እንዳለ ያምናሉ፣ በፈጣሪ ያምናሉ። ግን አሁን አብዛኞቻችን ፈጣሪ ብለን በምናስበው ትራዲሽናል በሆነ መንገድ የሚያስቡ ሰዎች አሉ። ለእነዚህ ሰዎች ፈጣሪ ዩኒቨርስ ነው ብሎ የሚያስቡ ሰዎች ናቸው። ዩኒቨርሳችን ራሷ የፈጣሪ አንድ አካል ወይ ፈጣሪ ናት ብሎ ያስባል። ይህ የፓንቴይዝም አስተሳሰብ ነው። ፓንቴይዝም ሃይማኖት አይደለም፣ ግን ደግሞ ይህን ሀሳብ ብዙ ሃይማኖቶች ውስጥ ለምሳሌ ቡዲዝም ውስጥ ካልሳሳትኩኝ ቡዲዝም ውስጥ ወይ ሂንዱዝም ውስጥ ታገኛላችሁ ፈጣሪን ከዩኒቨርስ ጋር አገናኝቶ የሚያወሩት ሀሳብ አለ። ዩኒቨርሳችን ራሱ ፈጣሪ ነው፣ እኛ ደግሞ የፈጣሪ አንድ አካል ነን። የፈጣሪ አንድ አካል ነን። ለምሳሌ ድንጋይ ውስጥ ፈጣሪ አለ ብሎ ያስባል። እኛ ውስጥ ፈጣሪ አለ ብሎ ያስባል። እየኖርንባት ያለችው ዩኒቨርስ ፈጣሪ ናት። እንደዛ አድርገው የሚያወሩት ነገር አለ። እንግዲህ ቋሚ ፈጣሪ ብሎ የሚያወሩት ነገር የላቸውም፣ ዩኒቨርስ ይሉታል። አንዳንዴ ደግሞ ናቹራል ሎ ብሎ ናቹራል ሎው ውስጥም ፈጣሪን ያሳዩቸዋል። እሱ ብቻ አይደለም፣ ሌላ በሌላ መንገድ ደግሞ ፈጣሪን እንዲ አለማችንን የሚያስተዳድር ራሽናል የሆነ ኃይል ነው ብሎ እንትን ብሎም የሚያስቀምጡት ነገር አለ። አለማችንን የሚያስተዳድር የሆነ ኃይል ነው ብሎ ይጠቅሱታል። ይሄን ኃይል ደግሞ ምን ብሎ ይጠቅሱታል? ሎጎስ ብሎ ይጠቅሱታል። እንዴት ነው ከባድ የሆነ ኤክስትሪም የሆነ የሎፍ አትራክሽን አማኞችን በዚህ ልትለዩአቸው ትችላላችሁ። ክርስትናንም ይጠቅሱላቸዋል፣ ሂንዱዝምን ይጠቅሱላቸዋል፣ ቡዲዝምን ይጠቅሱላቸዋል፣ እስልምናን ይጠቅሱላቸዋል። ከዛ ሰብስበውት ፈጣሪን ዩኒቨርስ ይሉታል። ይህ የፓንቴዝ ማሳሰብ፣ እነዚህ ሰዎች እንደዛ ነበሩ። አንዴ ፈጣሪያቸውን ዙስ ይሉታል፣ የግሪክ ትልቁ አምላክ፣ አንዴ ናቹራል ሎ ይሉታል፣ አንዴ ሎጎስ ይሉታል፣ አንዴ ዩኒቨርስ ይሉታል። ለእነዚህ ሰዎች ፈጣሪ የሆነ እንደ ሰው የሚያስብ እንደ ሰው የሚቆጣ እንደዚህ አይነት ሳይሆን ለነዚህ ሰዎች ፈጣሪ አለምን የሚያስተዳድር የሆነ ኃይል ነው ብሎ ያስባሉ። ይህን ኃይል ሎጎስን ብሎ ይጠቅሱታል። እንግዲህ መጽሐፍ ቅዱስ ላይ አንዳንድ ሰዎች ይሄማ በቃ ልክ ነው ብሎ ሊከራከሯችሁ ሲፈልጉ ምን ይላሉ? መጽሐፍ ቅዱስ እንግዲህ የምታነቡ ሰዎች ካላችሁ ዮሐንስ ወንጌል ምራፍ አንድ ላይ ያለ አንድ ቃል አለ። መጀመሪያ ሲጀምር የሚላል መሰላችሁ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ራሱ እግዚአብሔር ነበር ይላል። ቃል የምትሏን ሐሳብ ሎጎስ ብሎ ያስቀምጠዋል። እንግዲህ የግሪኩን ቃል ካያችሁ እና ከዛም ጋር አታች አድርገው ሊያያይዙላችሁ ይፈልጋል። የመጀመሪያው ፊዚክሳቸው ይሄ ነው። ሁለተኛው ደግሞ ፊዚክስ ኤቭሪቲንግ ኢዝ ማተር የሚል ሐሳብ ያላቸው እነዚህ ሰዎች ይሄ ከዛ በኋላ እንግዲህ ኤቭሪቲንግ ኢዝ ማተር የሚለው ሐሳብ በሰብ አቶሚክ ፓርቲክል መጥቷል። አሁን ደግሞ ኳንተም ፊዚክስ ውስጥ ገብቷል። እነዚህ ነገሮች ሁሉንም ነገር ዲስፕሮቭ አድርገዋል። ግን ሁሉም ነገር ማተር ነው፣ ሰው ማተር ነው፣ ሀሳብ ማተር ነው፣ ዩኒቨርስ ማተር ነው። ኤቭሪቲንግ ኢዝ ማተር የሚል ሀሳቤ አላቸው። እንግዲህ ሁሉም ውስጥ ከገባ አልወጣም። ሶስተኛው ላይ ሊሂድ ኤቲክስ የሚባለው ነገር በተለይ ይሄ መሰረታዊ ነገር ነው። በእኛ ዘመን የሚወራው ነገር ስቶይኮች ብዙ ጊዜ ለምሳሌ ቃሉ እራሱ እንትና ስቶይክ ነው ሲባል ምን አይነት ሰውነው ነው አይምሮችን የመጣው በጣም የተረጋጋ ብዙ ስሜታዊነት ማይታይበት የሚያስተውል ሰው እንደዚህ አይነት ሰው አይደል የምታስቡት? ይሄኛው የስቶይኮች ኢቲክስ ከሚባለው ፓርቲ የወሰዷት ናት። ምንድናት ኢቲክስ? ኢቲክስ የሚባለው ነገር ስቶይኮች እንዴት ነው የቤት አራት ማዕዘን አለ አለ ኢቲክስ የሚባለው ነገር አራት ማዕዘን አለ። እነዚህ አራት ማዕዘኖች ምን ምን ሀሳቦች አሏቸው መሰላቸው? የመጀመሪያው ማዕዘን የግሪኩ ቃል ሶፊያ ይሏል። የመጀመሪያው ማዕዘን ሶፊያ ወይም በእንግሊዝኛ ካመጣችሁት ዊዝደም በአማርኛ ካመጣችሁት ጥበብ ነው። የእነዚህ ስለ እነዚህ ሰዎች ኢቲክስ ወይም ደግሞ መልካም የሆነ ስነ ምግባር የሚመጣው የመጀመሪያው ጥበብን ከመፈለግ ነው፣ ወይም ደግሞ ሶፊያን ከመፈለግ ነው ይላሉ። ምንድን ነው ጥበብ? መልካም የሆነውን ክፉ ከሆነው ነገር የምትለዩበት፣ አንድ ነገር ሳይፈጠር በማስተዋል የምትወስኑበት፣ ውሳኔያችሁን እንዴት ነው መቅረጽ የምትችሉበት አቅማችሁ ነው ማን ሶፊያ ወይም ደግሞ ዊዝደም የሚባለው ነገር። ሁለተኛው ነጥብ ወይም ደግሞ ሁለተኛው ማዕዘን ደግሞ አንድሪያ ይባላል። አንድሪያ በእንግሊዝኛው ደግሞ ከሬጅ ወደኛ ስታመጡት ደግሞ እንዴት ነው ድፍረት በሉት። እንዴት ነው እየፈራችሁ አንድ ነገር የማድረግ አቅም ምን በአማርኛ ምን ሊባል እንደሚችላል፣ አቅም ድፍረት፣ ወይም ደግሞ ጥንካሬ ብላችሁ ልትይዙት ትችላላችሁ። ከሬጅ ደግሞ ማለት እንዴት ነው ከባድ የሆነ ቻሌንጅ ውስጥ የማለፍ አቅም ብሎ እንደሚይዙት መጽሐፉ ይናገራል። ስቶይኮች ምን ብሎ ያስባሉ? አለማችን ላይ ምንም ነገር በራሱ ደስተኛ አያደርግም። ምንም ነገር በራሱ አያናድ በሚገርማችሁ ነገር ይሄኛው ነገር ከሲኒሲዝም አስተምሮ ይለያቸዋል ሲኒሲዝም ምን ይላቸዋል መሰላችሁ አንድ ሰው እዚህ ዓለም ላይ ደስተኛ መሆን ከፈለገ ድሃ መሆን አለበት ብሎ ያስባሉ ድህነት ውስጥ ደስታ አለ ብሎ ያስባሉ ስቶይኮች ግን ድህነት ውስጥ ደስታ አለ ብሎ ያስቡ ባለጠግነት ውስጥ ደስታ አለ ብሎ ያስቡ ጤነኝነት ውስጥ ደስታ አለ ብሎ ያስቡ እውነት ነው ጤነኛ መሆን ጥሩ ነው ወይ ቻሌንጅ ውስጥ ማለፍ ደስተኛ ያደርጋል ብሎ ያስብ ውጭ ያለ ነገር ምንም ነገር ደስተኛ ያደረጋችሁ አንድ ነገር ደስተኛ የሚያረጋችሁ ወይ ደግሞ ማያረጋችሁ ውጭ ያለውን ነገር አይታችሁ የምትተረጉሙበት መንገድ ነው። እናንተ ላይ ነው ደስታ ዲፔንድ የሚሆነው ብሎ ያስባሉ። ውጭ ያለውን ነገር አይታችሁ የምትተረጉሙበት መንገድ ወይ ደስተኛ ያረጋችኋል፣ ወይ ደግሞ ያናዳችኋል። እነዚህ ሰዎች ከሬጅ የሚሉትን ሀሳብ ከዚህ ጋር ያገናኙታል። በሌላ ቋንቋ ማለት ነው አንድ ከባድ ቻሌንጅ ውስጥ ጠንካራ ሆናችሁ ማለፍ ከፈለጋችሁ ከባድ ቻሌንጅ ውስጥ ጠንካራ ሆናችሁ ማለፍ ከፈለጋችሁ ውጭ ውጭውን ያለውን ዓለም ጠንከር ብላችሁ ማለፍ የሚያስችላችሁ ከሬጅ ያስፈልጋችኋል። ሁለተኛው ማዘን ይሄ ነው። ሶስተኛው ደግሞ ዲካዮሲን ወይ ደግሞ ዳይካዮሲን እንግዲህ፣ ፕሮናንሴሽን እርግጠኛ አይደለሁም። ዲካዮሲን ወይ ዳይካዮሲን ነው ጀስቲስ የሚለውን ሀሳብ የሚወክል ነው። ስቶይክ የሆነ ሰው የፍትህ ሰው ነው፣ ወይም ደግሞ ፍትህ ለሁሉም ሰው የሚሰጥ ሰው ነው። ፊት አይቶ አያደላም፣ ገንዘብ አይቶ አያደላም። ሁሉንም ሰው እኩል የሚያከብር ሰው ነው፣ ሁሉንም ሰው እኩል የሚቀበል ሰው ነው። ለሁሉም ደግሞ ፌሪ የሆነ ሰው ነው። እንዴት ነው እኩል ሰውን መቀበል እኩል ሰውን ማስተናገድ የሚችል ሰው ነው አራተኛና የመጨረሻው የስቶይኮች ፍልስፍና መሰረት ወይም ኢቲክስ የሚባለው የስቶይኮች ፍልስፍና መሰረት ሶፎሮሲን ይባላል ወይም ደግሞ ቴምፕረንስ ቴምፕረንስ ማለት ደግሞ በአማርኛ ደስ የምትል ቃል አለችው ራስን መግዛት ማለት ራስን መግዛት ማለት ራስን ከልክ ያለፈ ስሜታ ያለማድረግ አንዳንዴ እንዴት ነው ራሳችሁን መግዛት ለመለማመድ መጾምም አንደኛው ክፍል ሊሆን ይችላል ራስን መግዛት ለመለማመድ ከልክ ያለፈ አለመደሰት ሊሆን ይችላል ራሳችሁን በተቻለ መጠን ኮንስታንት የሆነ ኢሞሽን ስ ወይም ደግሞ ተመሳሳይ ስሜት ውስጥ ማስቀመጥ ከቻላችሁ እናንተ ሞር ስቶይክ እየሆናችሁ ነው ይባላል። አሁን ሶሻል ሚዲያ ላይ ብዙ ጊዜ የምታያቸው አስተምሮቶች ከዚህ የመጡ ናቸው። ስቶይክ የሆኑ ሰዎች በጣም የተረጋጉ ናቸው፣ ኮስታራ ናቸው፣ ምን የሚባሉ ሰዎች ናቸው፣ እንደዚህ አይነት ናቸው። ግን አሁን ስቶይክ ከገንዘብ ጋር ገ ስቶይኮች ሀብታሙን፣ ስብከታቸው ደሞ አስተምሮታቸው ወይ ድሃውን አይደለም ውጭውን አለማይተ የምትረዳበትን መንገድ እዚህ ውስጥ ያለውን ነገር ቀይረው ነው ለዚህ ነው ስቶይክ ስቶይሲዝም የሚለው ነገር በዚህ ልክ ይወጣ የስቶይዝም ፍልስፍና በጊዜ ሄደት ተቀይሯል። ለምሳሌ የዜኖ ዘመን ፍልስፍና ኤርሊ ስቶይክ ይባላል። ከዛ ሚድል ኤጅ ስቶይክ ደግሞ መጥቷል። ከዜኖ በኋላ የመጡ ፈላስፋዎች በጣም እንዴት ነው ስር እንዲሰድ አድርገውታል። ከዛ የመጨረሻው ደግሞ አለ የሮማን ስቶይክ የሚባለው ስለ ማርከስ አሬሊየስ ሌላ ጊዜ በደንብ ባውራቸዋል። በጣም የሚገርም መጽሐፍ አለ የሱንም መጽሐፍ ሪቪው ያደርግላቸዋል። የሮማን ስቶይክ ድም ይባላል። የሮማን ስቶይኮች ደግሞ ትንሽ ተቀይሯል። የመጨረሻው ስቶይክ የነበረ የሮም ንጉሥ ማርከስ አሬሌስ ይባላል እና ከዛ በኋላ ያው ሮም ውስጥ ክርስትና ኦፊሻል ሃይማኖት ስለሆነ ስቶይዝም የሚባለው ነገር ቀርቷል። ያው ፍልስፍናው ቢኖርም እንደ ሃይማኖት በዚህ ልክ በጣም ሰፊ ሆኖ የሄደው ነገር ቀርቷል። እና ስቶይዚዝም የሚባለው ነገር እነዚህን እነዚህን ሶስት ቤዚክ ነገሮች የያዘ ነው። ሎጂክን የያዘ፣ ፊዚክስን የያዘ ከዛ ኢቲክስን የያዘ ነው። አሁን ብዙዎቻችን እንደምናውረው ትንሽ ነገርን የያዘ ሀሳብ አይደለም። ስቶይክ የሚባለው ነገር ይሄ ነው እንግዲህ ባጭሩ ይህን ይመስላል። ስለ ስቶይዝም ትንሽ ነገር ያወራሁት ወይ ሪቪው ያረኩት መጽሐፍ አለ ኦብስታክሊ ዘ ወይ የሚል መጽሐፍ እሱን መጽሐፍ እንድታነቡት እጋብዛቸዋለሁ። አሁን ካወራሁት አነሳብ ተነስታችሁ መጽሐፉን ስታዩት ብዙ ነገሮች ሴንስ እንደሚሰጣችሁ ተስፋ አደርጋለሁ። አብራችሁኝ ስለ ስለነበራችሁ እጅግ እጅግ በጣም አድርጌ አመሰግናለሁ። ቀጣይ ሳምንት በአዲስ ሀሳብ እንገናኛለን። የዛ ሰው ይበለን። መልካም ሳምንት ባይ